እ ብቻቸውን ያውሩምያትሰላም፣ ሰላም እንዴት ናቸሁ? ውድ የኢክራምና የኢሳም ፋሚሊዎች አማን ነው። በነ ኢሱ ቤት ተገኝተናል። ቤተሰቦች ዛሬ ምን ልናደርግ ሊተገናኘ ነው? እነቱ ኢክራምን፣ ኢሳምን ጸጉራችንን ተባብሮ ያስላጨንን ኢሳምን ጫጓራው እንልላጨው ነው። ዛሬ የተሰባሰበን ምክንያት ፕራንክ ልናደረጋቸው ነው። የምናደረገው ማን ነው? ሁለቱንም አንድ ነው የምናደረጋቸው። ኢሳም ላይ ፎከስ አድርገን ኢክራምን ነው ፕራንክ የምናደረጋት እና አይዲያው እንዴት መሰላችሁ ያሰብነው ማለት ነው ቤተሰቦች እዚጋ መታወት አሴ ትባላለች፣ ጓደኛችን ነች። እና እሷ ናት ፕራንክ የምታደርግልን። ምን ነገር ነገርልሻል እና እንደነገርንሽ መሰረት አድርገን ኢሳምን ማሻፈር ማሻፈር ሲሆን ማታ አብራችሁ እንደተኛችሁ

ይለቃል በቃ ኦሪጂናል አይደለም ማለት ነው። ጎል ነው ይሁን በቃ ይለቀም እኮ አለ። ኦሪጂናል ነው፣ ችግር የለም። ስለ ቻፕስቲክ ሳይሆን አሁን እዚህ ጋር አንተ ነው የምታውቀው። እሱን ተው እሺ። አሁን እሱን ታውቅና ማለት ነው እንዳልኩሽ ማለት ነው። በቃ ማታ አብራችሁ እንዳደራችሁ ምናምን አክት ምታደርጊው፣ ኢክራም ደሞ የኢክራም ሪያክሽን ምን ይመስላል አስብ። ማታ አብሮ እንዳደረ ምናምን ኢክራም ስታት እዚህ ጋር ቻፕስቲክ ምናምን ስታይ ሪል ይመስላታል ምናምን። ኢክራም ጭልል የማደርግ አሳብ አይደለም ያለኝ፣ ኢሳምን ጭልል የማደርግ አሳብ። እሱ ራሱ እኮ ማታ ይቀጥረናል የማታውን እንዴት ነበረ ስንለው እሱ ራሱ አስበው። ፕራንክ ነው፣ በጣም ከባድ ፕራንክ ነው። ያው በእኛ ልክ ቀላል ፕራንክ ነው፣ ለነሱ ከባድ ነው እንጂ ለኛ ቀላል። እና ቤተሰቦች አሁን እየመጡ ነው። ሲመጡ ያለውን ነገር አብረን እናያለን። አብራችሁ ቆዩ፣ ላይክ ሼር ሰብስክራይብ ማድረግ አብራችሁ ነው። እየመጡ ነው፣ ፓርክ እያደረጉ ነው መኪና። እሷን ደውለን እንጠራታለን ከመሀል እንደመጣች

ሌላ ምን አለ ኔ ቆንጆ እሷ እዛ ጋር እንዲ ዱለት አለቀ እና ምንድን ነው ያለው ያው ጥብስ ነው። ስማ አንድ የሚል ቅቅል ደስ የሚል ቅቅል እኮ ብዙ ቤት አለ አለ ለበኋላ አስቀምጠሽ ነው አንቺ ብትለው ነው። ስለዚህ ጥብስና ቅቅል፣ ሁለት ጥብስ አንድ ቅቅል ነበር። ቀይ ነው የሚሰራው ቅርሱ አንዱ በቀኝ አንዱ ባልጨርስ አንድ ነው። ደውሎ አገናኝ ብሎኝ ነበር። ኧረ እኔ ጋርም እንደዚህ ደውላ ነበር። እኔ ካለበት

አንተንም አስበናል። ባይሆን ምንድን ነው መሰለህ፣ ይሄ የጭንቅላቱ ቅርጽ አሪፍ የሆነ ሰው ቢላጭኩ ችግር የለም እንደ እኔ ማለት ነው። አንተ እኮ ከአንገት በላይ አሪፍ ነህ። እሱ ደግሞ ከዚህ በላይ ነው አሪፍ። ከዚህ በታች ልካለ ፈጣሪ ስራ ግን ከዚህ በላይ ከዚህ በታች ባለው አይ ሁሉንም

በቃ እንትን ይሰማሩ በቃ ሪላክስ አርግ አራ ነው። የተሳሳተ መንገድ እየሄደ ነው ብለሽ ሊደብርሽ ይችላል እንጂ እሱ እሱ ከሷጋ ስለሆነ ሊደብርሽ ነገር አለ። አይ ከሷጋም ብቻ ሳይሆን ሌሎችን ምናምን እያለ ነው

ን ማነው? እዚህ ነን ያለሽ? ሀይዋውን አልመለሰችም። ያለው እዚህ ነን ያለሽ ብቻ ማነው? ቅድም ደውላ ደውላ አገናኘኛለች

በቃ ይደብራል። በቃ እሱ ሚስጥር ነው ነገር አለ። ወንድ ልጅ ነው ማታ አብሯት አደረ። ግን እኛ ደግሞ እዚህ መተለሷን ስለዚህ ማለት ነው። ኢሳም ለአንድ ቀን ነው የሚፈልጋቸው አንቺ እንደዚህ አንቺ ሁለት ቀን ምናምን እንደዚህ ለመደጋገም ማሰብ አልነበረብሽ። በቃ ለአንድ ቀን ነው ምናምን ባይኖረው እየሰራችሁ ነው። እኔ ሲጀመር አላቀሽም

አረ ተው ተው፣ በቃ እኔ አሁን እንደዚህ ባይወራ እንኳን እንትን

ያስቆመናን ትላለን። ስለ ትላንትና ነበር። ካስቆመህም ያስቆም የነበረበት ትላንትና ነው እንጂ ዛሬ እዚህ ጋር ነገሩን ለማድበስበስ ምናምን ሲጥር እኮ ሕፃን ልጅ ነው ን ወይ ሁለታችሁ አውሩ፣ የተወሰነ እንጂ ለምን ኢሳምን አላቆም ነበር? ወይስ ከዛሬ ድረስ ኢሳምን አላቆም? አይ ኢሳምን ምን ልጅ ያለ ነገር አንቺ ጋር ምን ችግር

እኔ አልጠጣም፣ አልሰክርም እኮ አካሌን አልሰጥም። ደሞ ጃኬቱን ለብሱታል እነሱ ወላይ ለብሱታል ጋር ግን ልጅቷ እንደዚህ እንትና ተወራት ካረካ

አራት ጃጃ አንቺ ደሞ ብዬሽ፣ ኧረ ብሉ ብሉ ብሉ ነገር እና መሰለ። አንድ ሰው ጥፋቱን ወይ ማመን አለበት ወይ ደሞ ጠቀስ አድርጎ በቃ ፍጥጥ ብሎ እንደዚህ እንደዚህ

በስህተት እኮ እንደማይሳሳት ታውቃለህ፣ አስበውበት ነው። የምትበላ ከሆነ ታጠብና ብላ። ኢክራም የምትበይ ከሆነ ታጠብና እኮ ነበር አ ደስ ይል

ድሮም ድሮም የሌላ ሰው ስልክ ነው። ወስላታነትህም ወስላታነትህም በዚህ ካሜራ የሰው የሰው ምች ምን አድርገህ ነው አልኩ። ፕራንክኩ እንዴት አየው?

ማመን አለ ማመን ደረገ የሚባል አጃጃላችሁ ግን ወደ አባ በእኔ ነው እ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ታካም ታገኙታላችሁ። እዚህ ቪዲዮ ላይ ቆራረጠው።